ሰላም ጤና ይስጥልኝ። ሀገሬ ልጆች እንዴ ናችሁ? ደህና ናችሁ ወይ? ወደ ስራ ሊሄድ እየተስተካከልኩ ነው፣ እና ይቺ እህቴ ለሁለተኛ ጊዜ ይሁን ለሶስተኛ ጊዜ ነው ይሄንን ኮሜንት የሰጠችኝ እባክሽን አለፍሽኝ እኮ በማርያም እያለችኝ ነው እና እኔ እውነቱን ለመናገር ትላንትናም ሌላ ቪዲዮ ላይ የምግብ ቪዲዮ ላይ የሰጠሽኝ ላይ አየሁት። በተቻለ መጠን እንግዲህ ስራ ቦታም ላይ የባለቤቴማ አባት ጋራ የቀድሞ የፖሊስ አባል ስለሆነ ጡረታም ቢወጣ ህጉንም ስለሚያውቀው ለመጠየቅ ሞከርኩኝ። ባለቤቴንም አለ የሚባለውን ሰው ለመጠየቅ ሞከርኩኝ። ራሴንም ለመጠየቅ ሞከርኩኝ። እኔ እንዲህ ያለ ነገር ሁሉም የሚሉኝ በእርግጠኝነት ጀርመን ሀገር ናቶኝ ነው የሚሉኝ። ምክንያቱም አራት ሰው እየተከታተሏት ቤቷን በድንጋይ እየወገሩ በዛ ላይ ደግሞ በሩ ተከፍቶ ነው የሚጠብቀኝ። በሩ ክፍት ሆኖ ነው የሚጠብቀኝ ብለሻል። ስመጣ በሬ ኦልሬዲ ሁሌ ክፍት ነው ከፍተውት ነው ማገኘው። ይከታተሉኛል፣ በድንጋይ ይደበድቡታል ብለሻል። ለሁሉም ብናገር የሚሰማኝ አጣው፣ ለፖሊሶችም ብናገር መጡ፣ ከዛ ምንም ሊይዟቸውም ሊያገኟቸውም አልቻሉም ነው የምትይኝ። እና ብዙ ሰው የሚለኝ ምንድን ነው የሳይኮሎጂ ችግር ሊሆንም ስለሚችል አካባቢዋ ወዳለ ወደ ስነ ልቦና ባለሙያ ትሄድ ሪል ደግሞ የነገር እየተከሰተም ከሆነ እንግዲህ ሲደበደብ ትደውልና ድብደባውን ሁሉ እንዲሰሙት አድርግ ፖሊሶቹን፣ ቪዲዮ ትቅረጽ፣ እርዱኝ ብላ ለመጮህ ትሞክል፣ ጎረቤት ይምጣ። ወይስ ጫካ ውስጥ ነው የምትኖረው? ገጠር ውስጥ ነው የምትኖረው? ጫካ ውስጥ ነው የምትኖረው? በጣም ትንሽ የዶርፍ ገበሬዎች የሚኖሩበት ገጠር ውስጥ ከሆነ ምናልባት ግን የሆነ እንዴት ሊሆን አይችልም ይሄ እኮ ያለ ነው። ጀርመን ሀገር ነው። ዘረኝነት ሊኖር ይችላል፣ ዘረኝነት አለ። ግን በዚህ ደረጃ አራት ሰው እየተከታተለ በር የሚደበድብ ግን እስካሁን የለም ነው የሚሉኝ። አሁን ብዙ ጊዜ ጀርመኖች የሆነ ነገር ስትሏቸው ለምሳሌ ከጀርመን ዜጋ ውጭም ያለ ሰው ጠየኩኝ፣ ያው ለራሲ ቆርሶ ያሳንሱ እንዳይሆን ብዬ ማለት ነው። የሆነ ነገር ስሏቸው ካን ዛይን ነው የሚሉት ሊሆን ይችላል ነው የሚሉት አለ። ይሄንን ግን ማንም ሊያምንልኝ አልቻልም። ሶ ምን ብዬ መልስ ልስጥሽ ብዬ ነው ዝም ያልኩት። ስለዚህ የሚሻለው እውነቱን ለመናገር የሚያራ ለሚቀዝን አያዝንም ይላል። ምናልባት ብዙ ሰው እንደዚህ አይነት ነገር እየደረሰባችሁ ሊሆን ይችላል። እኔ እውነቱን ለመናገር ጀርመን ሀገር ከመጣሁ ያን ያክል የጎላ ዘረኝነት እኔ አጋጥሞኝ አያውቅም፣ ወይ ደግሞ እንደዚህ ተከታትሎ በሬን እስከ መደብደብ በመኪና እስከ መከታተል፣ በቃ እንደነገርኳችሁ የስራ ባልደረባ የአንድ ጊዜ ደግሞ የኪራይ ውል ሰጪ በቃ ከዛ ውጭ የሆነ አለ አይደለ? እንደዚህ ፐርሰናል ችግር ያለባቸው ሰዎች ምናምን። ሜይ ቢ አንዳንድ ጊዜ ምን ይመስላችሁ የሀገሬ ልጆች እንየተግባባል ትልቅ ከተማ ላይ ስትኖሩ ና ገጠር አንድ አይደለም። ምናልባት እህቴ ገጠር ውስጥ እየሆነ ካል አሁን ካሁን ቀደም አንዷ ሀውስ ማስተሩ ደበደበኝ ብላኝ ታውቃለች፣ በፌስቡክ ማለት ነው። ሀውስ ማስተር ሀው ካም፣ እንዴት ነው ሀውስ ማስተር የሚደበድበው? ምን አድርገሽ? ሀይም ውስጥ ነው የምኖረው ከዛን እንትኑን በተራ ነበር የምናጸዳው ከዛ አላጸዳሽም ቆሽሿል፣ እንደዚህ አበከትሽው ብሎ ደበደበኝ። የመደብደብ መብት ያለው አይመስለኝም። ስለዚህ ሜቢ እኔ አላቅም፣ ወይ ገጠር ውስጥ እስቲ አንዳንድ ሰዎች እስቲ በደንብ አብራሩት። ገጠር ውስጥ የምትኖሩ እህቶቼ በጣም ገጠር ከሆነ ማለት እኔ አሁን እኔ የምኖርበት ከተማ እንግዲህ ሁላችሁም ታውቃላችሁ፣ አንድ ሚሊዮን አራት መቶ ሺህ ህዝብ የሚኖርበት ከተማ ውስጥ ነው ያለሁት ቢያንስ በትንሹ ከሰባት መቶ ሺህ በላይ ወይ ስምንት መቶ ሺህ በላይ የውጭ ዜጋ ይኖርበታል ማለት ነው። ስለዚህ በዚህ ደረጃ ትልቅም ከተማ ነው። እንደዚህ ይሄ የሚያንገሸግሽ ነገር አጋጥሞኝ ስለማያቅ ላድረዳችሁ ይችላሉ። ካልተረድኋችሁ ደግሞ በጣም ይቀርታ። ሌላው ደግሞ ምንድን ነው እኔ ዘረኝነት በየትኛውም ሀገር አለ፣ አሜሪካ አለ፣ አውሮ የትኛውም ዓለም ሀገራችን ኢትዮጵያ ላይ ከመዲናችን አዲስ አበባ ውጪ ከአዲስ አበባ ከአዲስ አበባ በቃ ቃሊቲ ስትደርስ ይጀምራል ዘረኝነት። ከአዲስ አበባ ሀያትን አለፍ ብለህ ጣፎ ስትደርስ ዘረኝነት ይጀምራል። አዲስ አበባ ራሱ የክልል ያደጉ ክልል ተወልደው ክልል ያደጉ መምህራኖች አዲስ አበባ መጥተው ሲመደቡ ከራሳቸው አፍ መፍቻ ቋንቋ ውጪ በሀገሪቱ በፌዴራል ቋንቋ ተማሪዎችን ለማናገር ራሱ የሚደብራቸው ሰዓት ላይ ነን ያለ ነው። ይህንን ስለ ዘረኝነት ማወቅ ከፈለጋችሁ ሀገራችሁ ላይ አንዳንድ ነገሮች ስራ ለማስኬድ የሆነ የሆኑ የሆኑ ቦታዎች ላይ ስትሄዱ ያኔ በቃ ግልጽ የሆነ ዘረኝነት እንዳለ ታውቃለች። ትላንትናም ነበረ የዛሬው ደግሞ በእጥፍ ድርብ ባስ ያለ ነው። ስለዚህ ያንን በቃ ኢንተርናሽናል ነው ብዬ ስላሰብኩኝ እኔ ወደ ውስጥ አልወስደውም፣ በቃ ዓለም አቀፍ ነው። ዘረኝነትን ብንዋጋውም እየባሰበት ይሄዳል። ምን ታመጣለህ እያለ እየባሰበት ይመጣል እንጂ እየተሻለ አይሄድም፣ የሚለው ነው ለራሴ ያስኩት ተስስ ማይ አይኑንግ። ሰዎች ደግሞ የራሳቸው ኦፒኒየን ይኖራቸዋል። እኔ በጠነባ ጥንብ ዘረኛ ጭንቅላቴን አላጠነባ በቃ እግዚአብሔር እስከፈቀደልኝ ድረስ ስቻለም ላይ ይኖራሉ። ልጆቼ ደግሞ ተራቸውን ደግሞ የራሳቸውን ከፈለጉ ይታገሉ፣ ከፈለጉ እንደኔ ንቀው ይለፉ። ምክንያቱም አሁን ላይ ያለው በጣም ከባድ ነው በየትኛውም ዓለም ላይ ያለው ከሀገራችን ኢትዮጵያ ላይ ደግሞ ባስ ያለ ነው። ያ ማለት ሀገራችን ኢትዮጵያ ባስ ያለ ስለሆነ እዚህ ሀገር አፋችንን ለጉመን እንቀመጥ እያልኳቸው አይደለም። ፊት ለፊት ሲመጣብኝ በራሴ ፐርሰናል አታክ ኦፍኮርስ እንትንላለሁኝ ፋይት አረጋለሁ እንዳልኳቸው። ስለ ስራ ቦታም ነግሬያችኋለሁ። ለምሳሌ አሁን አታውቅም ብለው ኒኮቲን ፋርባ የተቀባ ቀለም የተቀባ ቤት ፕሮቶኮሉ ላይ ሳይጽፉልኝ እኔም ደግሞ ኒኮቲን ፋር በሚኑር አይኑር እኔ ሀገሬ ላይ የማውቀው ነገር ስለሌለኝ፣ ዝም ብዬ ፈርሜ ያመጣሁትን ቀለም በሙሉ ስቀባው ቤቱ ቢጫ ነው የሚሆነው፣ ስለቅ ማለት ነው። በኋላ ላይ ግን ጎረቤቶች አንዳንድ ነገር ነግረውኝ ስለነበረ ሴትዮዋ በጣም ታጨስ ከአርባ ዓመት በላይ ቤት ውስጥ ኖር ነበር። ታጨስ ስለነበረ ቤቱ በጣም ተበላሽቶ ስለነበረ ነጭ ቀለም ስለማየት ኒኮቲን ቀለም ነው የተቀባው። ስለዚህ ሴትዮዋን የቀለም ባለሙያ የቀለም ቀቢ ባለሙያ ሰው ሀንድ ቤርከር መጥቶ የማለን ራሱ መጥቶ ኒኮቲን ፋርበ ተቀብቷል ብሎ ያው ሰው መረጃ ሰጥቶኝ ነው፣ ተቀብቷል። ስለዚህ ለዛ ነው ደረጃ አንድ ጉድ የሚባል ሁሉ ተቀብቶ ቢጫ የሚሆነው ብሏል። ፕሮቶኮሉ ላይ አላረግሽልኝም፣ ጉዳዩን ወደ ባለሙያ ወስደዋለሁ፣ ወደ ጠበቃ ወስደዋለሁ ስላት የሚቀጥለው አንድ ቻንስ ነው የምሰጥሽ። አሁን ለሁለተኛ ዙር ነው የመጣው። ሶስተኛ ዙር ላይ ግን ቁልፉን ትሰጪኝ ያለች ካሲሆን አትወስድ ያለችኝ ሴትዮ አሁኑ አሁኑኑ ሰጅ ነው ያለች። አሁኑ አሁኑኑ እንቺ በቃ በቃ እንፈራረም ብላ ባልኮሉን ስታዩ የወፎች መከላከያ ታጥሯል። ባልኮሉ ማለት ነው። ባልኮሉን ደግሞ እኔ እንዳጋጣሚን ፎቶ ወዳለሁ። እኔ እናንተ ቀጭ ቀጭ ማድረግ ወዳለሁ። ይሄንን ግን አንሺልን አችን ይሄ አላነሳም ምክንያቱም አንደኛ በቡሎን ተያይዟል። አላነሳም ምክንያቱም ነበር አልኳት። ፕሮቶኮል ላይ የለም እያልኩሽ እኮ ነው። ሁሉ ነገር ፕሮቶኮል ላይ የለም። ግን የእኔ አይደለም ትያለሽ አለችኝ። ይህ ፎቶ ሳምሰንግ ነበረ ፎንት እኔ አስታውሳለሁ። አስር ይሁን ምናምን ስምንት ብቻ ሳምሰንግ ነው። ሳምሰንግ ስንት እንደሆነ አላውቅም። አሳየዋት ቀኑን፣ ሰዓቱን፣ ዓመተ ምሕረቱን ቀኑን፣ ሰዓቱን፣ ዓመተ ምሕረቱን። ይኸው ደስ የሚለው ነገር ማለት ደስ የሚለው ነገር ጀርመን ፎቶ ተነስቼ ኒውዮርክ ነኝ ማለት አልችልም። ምክንያቱም አጠገብ የሆነች ፎቶውን እያየሽ እንዲህ ስታይ ከላይ የት ቦታ እንደተነሳው ከጀርመንም የት ከተማ እንደተነሳው ምን አካባቢ ላይ እንደተነሳው ይናገራል። አዲሱ ስልኮች ተች አድርጋችሁ ስንትናችሁን ከፎቶችሁ በላይ ይናገራል የት ቦታ እንደተነሳችሁ ፎቶውን እና ስንት ሰዓት እንደተነሳሽ። ከዛን ተቀበለች በቃ እንደዚህ አይነት ነገር አለ እና አዲስ ሰራተኛ ሆናችሁ ስትሄዱ ያ ትምህርት ቤት ላይ አሁን እኔ በሰዓቱ አዲስ ስትሆኑ ትቆጣት ትቆጣች ካታረጉም አዲስ ናችሁ ቋንቋ አችሉም ቁጣ ይሁን ምሪ ይሁን ቀኔ ይሁን ሽሙጥጫ ይሁን አታውቁም። እየለመዳችሁ ስትሄዱ ደግሞ እዚህ ሀገር ሁለት ወር ሶስት ወር አብራችሁ ከቆያችሁ በኋላ ፍሬንድሊ ነው የምትሆኑት። እነሱም አክሴፕት እያደረጓችሁ ይሄዳሉ። ሶ ምናልባት እኔ ላልረዳችሁ እችላለሁ። የሚያራ ለሚቀዝን ያዝን የሚላል የሀገር ሰው ሁለተኛ ደግሞ የኔ አመለካከት ሌላ ይሆናል። ወደ ውስጥ ላልወስድ እችላለሁ። እኔ አልወስድም በነገራችን ላይ ምክንያቱም በጣም ሰልፊሽ ነኝ። ወደ ውስጥ አልወስድም። ስለዚህ ይሄንን ኮሜንት የምታዩ እህትና ወንድሞቼ ፕሊስ ፕሊስ ፕሊስ፣ ምን ማድረግ እንዳለባት ልጅቷን በውስጥ መስመር አናግሯት፣ ወይም እህቴ በውስጥ መስመር እናናግርሽ የሚሉሽን ፎሎ እያደረግሽ በውስጥ እየሄድሽ አናግሪያቸው። እኔ ምንም ሶሊሽን አላገኘውም። የውጭ ዜጋ ለመጠየቅ ሞከርኩኝ። እዚህ ሀገር በጣም ቆይተናል፣ አድገናል፣ በቃ ተወልደናል የሚሉትንም ጠየቁ። ራሱ ጀርመናዎቹንም ጠየኩ። የቀድሞ የፖሊስ አባል ጡረታ የወጣ ሰውም ጠየቁ ዳስጌት ነሽ ይሄ ጀርመን ሀገር አይደለም ሰምቼ ማላቅም ነው የሚሉት ጫካ ውስጥ ናት ወይ ሀይም ውስጥ ናት ወይ እንደዛ ከሆነ ደግሞ እዛ አካባቢ ላይ ለሶሻል ወርኩ ትናገር ምናልባት ሀይም ከሆነች ሀይም የሚኖሩ ሰዎች ከሆኑ የሀገራችንን ህግ ማያውቁ ከሆኑ ነው የሚሉት እና መልስ ካላችሁ መልሱላት የእኔ ቆንጆ በማርያም ማለት አይጠበቅብሽም እኔ ስላላወቅኩኝ ማለት ግራ ስለገባኝ ነው ዝም ያልኩሽ አመሰግናለሁ በተረፈን ይህ ዘረኝነት የትም ሀገር አለ ብዬ ነው ማስበው። ግን በቋንቋቸው ፋይት ብታረጉ ደግሞ፣ በጀርመንኛ በእንግሊዝኛ አሁን በአማርኛ ብንጨቃጨቅ ማን